ሰላም ሰላም ውድ የሌክዥሪ አዲስ ተከታታዮች፣ ዛሬ በአዲስ ቪዲዮ ተመልሻለሁ። ስመለስም በኢትዮጵያ ውስጥ የሚታየውን ከፍተኛ የቤት ፍላጎት ለማሻሻል በመዲናዋ አይን የሚባሉ ቦታዎች ላይ ለኑሮ ምቹ የሆኑ የመኖሪያና የንግድ አፓርትመንቶችን በከፍተኛ ጥራት ፍጥነትና በተመጣጣኝ ዋጋ እያቀረበ ለብዙዎች እፎይታ እያስገኘ የሚገኘውን የባማኮን ሪል እስቴት ሳይቶችን የምንጎበኝ ይሆናል። ከዚህ በፊት ሁለት ተከታታይ ቪዲዮዎችን ሰርችላችሁ አንደር ኮንስትራክሽን እንደነበር አሳይቻችሁ ነበር። አሁን ላይ የግንባታ ሂደቱ ለመጠናቀቅ ጥቂት ጊዜ እንደቀረውና ሌሎቹንም ሳይቶች አብረን እንጎበኝ ይሆናል። አብራችሁን ቆዩ። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን ይጀመር። ላይክ፣ ሼር፣ ኮሜንት ይደረግ፣ ቪዲዮ ለሁሉም ተደራሽ እንዲሆን ማለት ነው። አብራችሁን ቆዩ። በቪዲዮ ላይ የምንመለከተው ባማኮ ሪል ስቴት ካዛንቺስ ላይ ከዑራኤል አደባባይ ከፍ ብሎ ወይንም አዲስ እየተገነባ ያለው ከካዛንቺስ ፓርክ ፊት ለፊት ላይ እያስገነባ ያለው 2200 ካሬ ሜትር ላይ ያረፈ እጅግ ዘመናዊ አሚኒቲዎችን እንዲሁም ደግሞ ዘመናዊ መገልገያዎችን የያዘ ሚክስድ ዩዝ የሆነ አፓርትመንት ነው። ቪዲዮ ላይ እንደምናየው ከአንደኛ እስከ አራተኛ ድረስ ያሉት ኮሜርሻል ሞል ነው። ጋላክሲ ፊኒሽንግ ሞል ብለን የዛሬ ሁለት ወር ገደማ መስከረም 2018 ላይ አስመርቀን ኦፊሻሊ ወደ ስራ አስገብተናል። ይህ በከፍተኛ ጥራትና በውብ ዲዛይን ተሰርቶ የተጠናቀቀው ጋላክሲ ፊኒሽንግ ሞል የኪነ ህንፃ ባለሙያዎችን፣ ሻጭና ገዢዎችን፣ አቅራቢዎች ዲዛይነሮች እና ሌሎችንም በአንድ ጣሪያ ስር በማሰባሰብ ወጪን የሚቆጥብ ህይወትን ቀላል እና ምቹ የሚያደርግ ድንቅ የሆነ ሚክስዲዝ አፓርትመንት ነው። እዚህ ፊኒሽንግ ሞል ላይ የተለያዩ የኤሌክትሪክ ስራዎችን፣ የመታጠቢያና የንጽህና መጠበቂያ ክፍሎች መስሪያ ቁሳቁሶችን፣ የወለልና የግድግዳ ስራዎች ማጠናቀቂያ ማቴሪያሎችን፣ እጅግ ዘመናዊ ውበትን የሚያላብሱ ልዩ ልዩ የፊኒሽንግ ማቴሪያሎችን፣ በአጠቃላይ ሁሉንም የፊኒሽንግ ማቴሪያሎች በአንድ ጣሪያ ስር አቀናጅቶ የያዘ ዘመናዊ ሞል ነው። እዚህ ጋላክሲ ፊኒሽንግ ሞል ላይ አሁንም የተወሰኑ ውስን ቦታዎች ስላሉን ለሱቅ መግዛት የምትፈልጉ እንዲሁም ኦፊሶችን ለሬስቶራንት እንዲሁም ለጂም እና ስፓ የሚሆኑ ውስን ቦታዎች ስላሉን ፈጥናችሁ ከመጣችሁ ምናልባት የዚህ እድል ተጠቃሚ መሆን ትችላላችሁ። ከዛ ውጪ ካዛንቺስ ላይ የሚገኘው አፓርትመንት የተለያዩ አሚኒቲዎችን እና እጅግ ዘመናዊ መገልገያዎችን ያካተተ ነው። አራተኛው ላይ የጋራ ሰገነት አለን። እሱ ላይ የተለያዩ ስፖርት ማዘውተሪያ ስፍራዎችን፣ የኮሚናል የሆነ ለፕሮግራም የምንጠቀምበት አዳራሾችን፣ ጂሞችን፣ እነዚህን እና የተለያዩ አረንጓዴ ቦታዎችን ቁጭ ብለን አየር የምንቀበልበትን ቦታ ያካተተ ነው። እንደ አጠቃላይ አፓርትመንቱ ላይ የከርሰ ምድር ውሃዎች፣ መጠባበቂያ ጀነሬተሮች፣ የሪሴፕሽን ቦታዎች፣ የደህንነት መቆጣጠሪያ ካሜራዎችን እነዚህን ያካተተ ስለሆነ መሀል ከተማ ላይ ሆኖ ጥሩ የሆነ የኮምፓውንድ አሚኒቲ የያዘ አፓርትመንት ነው። ስድስተኛ እስከ ሀያ ሶስተኛ ድረስ ያሉት ሁሉም አፓርትመንቶች ናቸው። በፍሎር ስድስት ቤቶች ይገኛሉ። ፊት ለፊት ላይ እንደገባን ኪችናችንን እናገኛለን። ኦፕን የሆነ ዘመናዊ የሆነ ኪችን አለን። እያንዳንዱ ኪችኖቻችን ላይ ኤሌክትሮ ሜካኒካል ቬንቲሌሽኖችን ገጥመናል። ከዛ ውጪ ሰፊ የሆኑ ሳሎኖች ይገኛሉ። ስቶር፣ ላውንደሪ፣ ኮመን ባዝሩሞችን እነዚህን ላይ ያካተተ እንዲሁም ባልከኒዎችን የጨመረ አፓርትመንትን ያለን ቆንጆ ዘመናዊ አፓርትመንቶች ናቸው። ፍሎርቱ ሲሊንግ ጥሩ የሆነ ሄይት አላቸው። ከችን ፊት ለፊት ላይ በካዛንቺስ ትልቁ ፓርክ እየተገነባ ይገኛል። በውስጡ ትናንሽ ሶስት ኳስ ሜዳዎች አሉት። የቴኒስ ቦል እና የባስኬትቦል ኮርቶች አንድ ትልቅ ኳስ ሜዳ አለው። የስዊሚንግ ፑሎች፣ መዋኛ ገንዳዎች፣ ካፌዎች፣ አይስክሪም ሾፖች፣ እንዲሁም ግሪን ኤሪያዎች፣ ፋውንቴኖችን ያካተተ በጣም ትልቅ ፓርክ እየተገነባ ይገኛል። እሱም ቆንጆ የሆነ እይታ ይፈጥርልናል ለኛ ሳይት። በተጨማሪም ከአጠገቡ ሁለት ሺህ መኪኖችን ማቆም የሚችል ቤዝመንት ያለው ፓርኪንግ እየተገነባ ይገኛል። እነዚህ የምንመለከታቸው አፓርትመንቶች እንግዲህ የተገነቡት በባማኮን ግሩፕ እህት ኩባንያ በሆነው በባማኮን ሪል ስቴት ነው። ባማኮን ግሩፕ በስሩ ስምንት የሚደርሱ እህት ኩባንያዎች አሉት። ከነዚህ እህት ኩባንያዎች ውስጥ ዋነኛው በግንባታ ዘርፍ ከ20 ዓመታት በላይ የተሻገረው ባማኮን ኮንስትራክሽን ይባላል። እንግዲህ ባማኮን ኮንስትራክሽን አዲስ አበባ ላይ ወደ መቶ ስልሳ የሚደርሱ ፕሮጀክቶችን ሰርቶ አጠናቆ ማስረከብ ችሏል። የተለያዩ ሪል ስቴቶችን፣ ፋብሪካዎችን፣ ሆቴሎችን፣ ሾፒንግ ሞሎችን፣ ሆስፒታሎችን፣ የመንግስት ፕሮጀክቶችን በአጠቃላይ ሃይራይዝ ቢልዲንጎችን እንዲሁም የተለያዩ ድርጅቶችን የሄድ ኦፊሶችን መገንባት ችሏል። ሌሎቹ እህት ኩባንያዎችም አንከር ፋውንዴሽን የፋውንዴሽን ስራዎችን የሚሰራ፣ አልፋ ፖስቴሽን በፖስቴሽን ቴክኖሎጂ አዲስ የግንባታ ሂደትን የጀመርንበት አለ። ከዛ ውጪ ታወር ኢንጂነሪንግ የኦቲስ ሊፍትን አስመጪ፣ እንዲሁም ባማሚክስ ኮንክሪት ሰፕላይር በተለያዩ ግሬዶችን ኮንክሪቶችን ለተለያዩ ድርጅቶች ሰፕላይ የሚያደርግ እንዲሁም የፊት አውት ኮንስትራክሽን ደግሞ የፊኒሽንግ ስራዎችን የሚሰራለን ድርጅት ነው። እንዲሁም አልቲሜት ኬሚካል ዲቫይስ ይሄ ደግሞ ኮንስትራክሽን ላይ የምንጠቀማቸውን የተለያዩ አድሄሲቭ እንዲሁም ሪታርዲንግ ኬሚካሎችን ከውጭ የሚያስመጣልን ድርጅት ነው። አፓርትመንት ደግሞ አትላስ መብራቱ ጋር የሚገኝ ባማኮን ሪል ስቴት ሌላኛው ሳይታችን ነው። ይህን ሳይት የዛሬ አንድ ዓመት ገደማን የጀመር ነው። አሁን ላይ ጂ ፕላስ 15 አድርሰነዋል። በአጠቃላይ አፓርትመንቱ ሶስት ቤዝመንት ያለው ጂፕላስ 16 የሆነ ህንፃ ነው ያው ከሚገኝበት ከሎኬሽኑም ከዲዛይን አንጻር በጣም ጥሩ የሚባል አፓርትመንት ነው። በውስጡ የመኪና ማቆሚያዎች፣ የኤሌክትሪክ ቻርጅንግ ስቴሽኖችን እንዲሁም የጋራ ሰገነትን ያካተተ ነው። ባምቢስ ላይ የሚገኘው ሳይታችን ነው። ከባምቢስ ሱፐር ማርኬት ፊት ለፊት ላይ ነው የሚገኘው ሜን ሮዱ ላይ። ይህ አፓርትመንት 1017 ካሬ ላይ ያረፈ ሲሆን ከአንደኛ እስከ ሶስተኛ የሚገኙት ኮሜርሻል ስፔሶች ነው የሚሆኑት። አራተኛ ላይ ጂም ይኖረናል። አምስተኛው እስፓ አገልግሎት የሚሰጥ ይሆናል። አፓርትመንቶች ከስድስተኛ እስከ ሀያ ሁለተኛ ድረስ ነው የሚኖሩት። አራት ቤዝመንት የመኪና ማቆሚያ ያለው የኤሌክትሪክ ቻርጅ ስቴሽንን ጨምሮ የከርሰ ምድር ውሃዎች፣ መጠባበቂያ ጀነሬተሮች በእያንዳንዱ ፍሎሮች ላይ የደህንነት መቆጣጠሪያ ሲሲቲቪ ካሜራዎች፣ የፋይርና ስሞክ ዲቴክተሮችን ያካተተ በዲዛይን እጅግ ቅንጡ የሆነ አፓርትመንት ነው። 23ተኛው ላይ የጋራ የሆነ ሰገነት አለው። ፕሮግራሞችን ማዘጋጃ ስፔስ አለው። በተጨማሪም ግሪን ኤሪያ እንዲሁም ወኪንግ ስፔስ ያለው ሲሆን በቪዲዮ ላይ እየተመለከትን የምንገኘው ኑቢያን ሳይታችን ነው። ይሄ ደግሞ ዋናው ቦሌ ሮድ ላይ ከጌቱ ኮሜርሻል ወረድ ብለው ነው የሚገኘው። ጂ ፕላስ 25 የሆነ አራት ቤዝመንት ያለው ኦፊሶችን የተለያዩ ጂምን ስፓዎችን ዱፕሌክሶችን ጨምሮ ሰፋፊ የሆኑ ሶስት መኝታዎችን ከባለ አንድ መኝታ ጀምሮ የያዘ ነው። እዚህ ላይም የተወሰኑ ቤቶች ስላሉን ፈጥናችሁ ብትመጡ የዚህ እድል ተጠቃሚ መሆን ትችላላችሁ።